ሰዎች ቤተሰብ ሩታ ማለት ነው። ሩታ ሄርሜላን አንቃ ከባሪ እራቂ ብላታለች ማለት ነው። ሩታ ሄርሜላን አንቃ ከባሪ ላቂ ከባሌ ካራቅሽ እገልሻለሁ በማለት በማስፈራራት ላይ ናት ማለት ነው። ሩታ እውነት አላት። እኔም ብሆን እንደዛ ማደርገው እንጂ ስንት ለፍቼ ያገኘሁትን ባል ቆይ አልቅ እንችላለች እንድቺ ዓይን አውጣ አንድ ጊዜ መጣ ማለት ነው። እና ወድ ቤተሰቦች ማለት ነው፣ አራ ሴቶች እስኪ ከሰው ባል ላይ ውረዱ። ምንድነው ሰው ባል ላይ ሞጨጭ ማለት? ቆይ የሰው ባል ሞጨጭ ስታደርጉ ትንሽ የሚላችሁ ምንቆ ይምር ሼም ነው። ስንት ሲንግሎች ሞልተዋል። እንደ ቆይ፣ እናንተ ጥንዶች ጋር የምትሳቀሩት ሙሉ ናችሁ ነው? ግን በሰላም ነው ወይስ የሚያምሯችሁ የሚያምሯችሁ ጥንዶቹ ናቸው? የሰው ትዳርን ለማበላሸት በቃ ጎንበስ ከነ ቀዳሚ ማለት ነው። የራሱ ሰዎች ኑ የሰውን ትዳር ቦታች ማለት ነው። የሰው ትዳር ለማበላሸት አትቸኮሉ። የሰዎች ዳርን ለማበላሸት ጎንበስ ቀና የምትሉ ሰዎች ማለት ነው። ስርአታችሁን ያዙ ሺ የራሳቸውን ትዳር ይዛችሁን ኖሩ አግቡ። ስንት ሲንግሎች አሉ አሩ ያላገቡ፣ እነሱን አግቡና ቁጭ በሉ። ምንድን ነው የሶባል ይዛችሁ ከሰው ባል አናት ላይ አኖርድን ማለት እንደ ሽሜላችሁም እንዴ ትንሽ ግን ቆይ፣ የሰውን ባል ሙጭጭ የምታረጉም ማለት ነው እንደው እንደው ትንሽ ትንሽ የት ላይ ናችሁ? ሲጀመር እንደው የሰው ባል ነው፣ ፍቅርስ ይታሰባል? ያ ፍቅርስ እንዴት ይታሰባል ማለት ነው። ታማኛ ማኛ ሳይከፋ ማጣልች ቢሆን ይገባል ያላችሁ ያሳባችሁ ነው ወይስ እንዴት ነው የምታስቡት ነገር ማለት ነው። እኔ በጣም ነው ግራ የሚገባኝ ማለት ነው። የሰው ባል የምትወዱና የምታፈቅሩ ሴቶች፣ ሲጀመር ካላሰባችሁት እኮ ያንን ልባችሁን ተጣላላችሁ። የሰው አቀራረበሽ እናኮ ማለቴ ከእሱ ጋር ቪዲዮ እንድሰሪ ፊት ሊሰጥሽ ይችላል ግን ልብ ውስጥ እንድትገቢ ፊት አልሰጠሽም ገባሽ አቶ ሄርሜላ ማለት ነው እሱ አሁን የልጅ አባት ነው ተወያቸው ከህይወታቸው ውጪ ምንድነቁ የምንነው እንደዚህ መጋታት እንዲ አይቶ እንዲሸም አለሻለሱ እሱ በቃ ሩታ ብቻ ሚስቱ ሩታም ደግሞ ስርዓት እሺን ያጅና ትዳረሽን እንተምበሽ አሻፈረኝ ካልሽ ደግሞ ጥሎሽ ነው የሚሄደው ወደ ሩታ ማለት ማለቴ፣ ወደ ሄርሜላ። ስለዚህ ሩታ አርፈሽ እሺ በይ እና ይቅርታውን ተቀብለሽ አብራችሁ ኑሩ ማለት ነው። ዝም ብለሽ እንተናተረ ማለት ነው ወይ ሰኛ ጋር ሻሻ እየሰራችሁ ነው የሚያለው። እኔ ሳስበው ግን እኛ ላይ ሸዋሸዋ እየሰራችሁ መሰለኝ። እንደዛ ነገር ነው። ያው ሰው የሚወደው እንደዚህ ነገር ምናምን ስለሆነ ይሻላችኋል። እንደዛ ስፍር እንደሆነ ጥሩ እንዳትሆኑ። ምክንያቱም እናንተ ሸዋሸዋ ካልሰራችሁ እኮ አዳሚ ዩቱቦን ማለት ነው አታጧጥፈውም። አብዛኛው ዩቱበሮች በእናንተ ነው እያደጉ ያሉት። ስለዚህ ማለት ነው ቡጨቃውና እና ጠቡ ይቀጥላል እያላቸው ስሩ ማለት ነው ዝም በሏቸው እነሱን እናንተ ስራቸውን ስሩ ትዳራችሁን ግን እንዳታበትኑ የምር ማለት ነው ግን ስራቸውን ስሩ ሰው እንደዚህ ካልሆነ ማንም ቪዲዮአቸውን አያ የላቸውም ሰላም ስትሆኑ ምን ስትሆኑ ቢዎች ይቀንሳል እንደ ስትጣሉ ምናምን ግን ቢዎቹ ይጨምራል ማለት ነው ስለዚህ ስሩ፣ ደህና አድርጋችሁ ማለት ነው። ተጣሉ፣ ተቦጭቁ። እናቴ እኔ ያለው አገላገል እኔ አገላግላችኋለሁ፣ ችግር የለውም። ለማገላገል እና ለማስታረቅ ደግሞ እኔ ማስታረቃችኋለሁ። እሺ፣ እና ማለት ነው ትናንትና ሩታም ገዛ ላምቃታለች እንትና ሄርሜላም ማለት ነው ያው በወርቁ ምክንያት ነው ሄርሜላ አልገዛችውም። ግን ሩታ እውነት ለመናገር ማለት ነው ይህን ያክል ብር አውጥታ ትገዛልኝ ብለሽ ብለሽ ታስብ ያለ ሲጀመር ለጣውንቷ ለጣውንቷ ትያለሽና ማለት ነው። እውነት ለመናገር ከሆነ ወርቁን ሩታ ሄርሜላ አልገዛችውም። ሲቀጥል ደግሞ አብሽም አለገደችም።